ሰላም ሰላም፣ የሪል ሾርት ኒውስ ቤተሰቦች እንደምን አላችሁ? ሁሉ ሰላም። ዛሬም እንግዲህ የቀን አስራ ሰባት ዜሮ 0717 ዜናዎችን ጄላችሁ መጥቻለሁና፣ ኡድ ነኝ። ፎሎ ላይክ፣ ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ እያደረጋችሁ ለሚስኪኑ ለኢትዮጵያ ህዝብና ለሁላችሁም ድምጽ ድምጽ ነው ላለሁኝ። ዛሬም እንግዲህ በኬኤፍሲ አዳዲስ ዜናዎችን ይዘናል። ኬኤፍሲ የዩናይትድ ኪንግደም ፋስት ፉድ እንግዲህ አዲስ ማስታወቂያ ያለቋል። እንግዲህ በሱ ላይ የምናወሩ ይሆናል። ሁለተኛው እንግዲህ በጋምቢላ ክልል በህፃናት ላይ እየተደረገ ያለው የ ህጻናትን የመውሰድ የመስረቅና ለባርነት የመሸጥ ስራ ቀጥሏል። እንግዲህ በደቡብ ሱዳን በሁቱ ታጣቂዎች የጋምቤላ ህጻናትን እየሰረቁ ለባርነት እንደሚያውሏቸው ሰምተናል። እሱንም ይዘናል። በመቀጠልም የሱዳን ጦር የዋናውን የ የቤተ መንግስት መቆጣጠሩን የሱዳን አማጺ ሀይል እንግዲህ የፈጥኖ ድራሽ ሀይሉን በማሸነፍ የቤተ መንግስቱን መቆጣጠሩን ሰምተላል። ከዚህም ጋር ተያይዞ ሌሎችም አዳዲስ መረጃዎችን የጄላችሁ መጥ ፎሎ ላይ ሼር ሰብስክራይብ በማድረግ ቤተሰብ ይሆኑ። ሰብስክራይብ እያረጋችሁ ሼር አርጉት። ይህ እንግዲህ የኢትዮጵያን ድምጽ አዲሱ ዩቲዩቤ ነው እና ሰብስክራይብ ሆና ፎሎ በማድረግ ወደ ዜናው እንሄዳለን። በመቀጠልም በተለይ በዚህ ወር እስከ ሚያዝያ መጨረሻ የሙርሌ ታጣቂዎች የሚፈታተኑበት ወቅት ነው። ምልክቶችን እያየን ነው፣ እየመጡ ነው። የጋምቤላ ክልል ርዕሰ መስተዳደር ከደቡብ ሱዳን በሚያዋስኑ ወረዳዎች ዘልቀው የሚገቡ የሙርሌ ጉሳ ታጣቂዎች የሚፈጽሙት ጥቃት አለመቆሙን ወቅቱ ወቅቱ ለታጣቂዎች ጥቃት ማህበረሰቡ ጥቃት የሚበረታቱ መሆኑን የጋምቤላ ክልል ሬድሾት ኒውስ ገልጸዋል። ታጣቂዎቹ ድንበር ጥሰው በመግባት ህጻናትና ከብቶችን ዘርፈው እንደሚወስዱ በተደጋጋሚ የሚነገር ሲሆን የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ኦጁሉ ጊሎ በሰጡ ምላሽ ሰውም ስለተደራጀ ትንሽ የቀነሰበት ሁኔታ አለ ግን ታጣቂዎቹ አልፎ አልፎ ደግሞ ይመጣሉ ሲሉ ለርሾትን ገልጿል። በተለይ በዚህ ወር እስከ ሚያዝያ መጨረሻ ድረስ ታጣቂዎቹ የሚፈታተኑ በቅጦት ነው። ኩሬዎቹ ስለሚደርጉ ለእነሱ መምጣት አመቺ ይሆናል። አሁን ትንሽ ትንሽ ምልክቶችን እያየ ነው ብለዋል። ከወር በፊት በአኮቦ ወንዝ አዋሳኝ ወረዳዎች በሙርሌ ታጣቂዎች ሊወሰዱ የነበሩ አራት ልጆች ውስጥ ሚሊሻዎች ከታጣቂዎች ጋር ተታኩሰው ሶስቱ ህጻናት ሲመልሱ አንዱ በህይወት በተኩስ ውስጥ እንዳለፈ አስታውቋል። ጋምቤላ በ በደቡብ ሱዳን በሚያዋስኑ አራት ወረዳዎች በኩል እንደሚመጡ ጠቅሰው ይህን ተከትሎ በተንበተታ አካላት እንዲጠበቅ ማድረግ ትንሽ ይከብዳል ሲሉ ተናግረዋል። እንግዲህ ህጻናቶችን ለምንድን ነው የሚወስዷቸው? ለባርነት ነው። በባርነት እየወሰዱ ህጻናቶችን ይሸጧቸዋል፣ ያሰሯቸዋል፣ በባርነት ይገዟቸዋል። እነዚህ ሙርሌ ታጣቂዎች ከደቡብ ሱዳን በመምጣት ጋምቤላ ክልል በመግባት ህጻናትና የ ከብቶችን በመትረፍ ህጻናትን ለባርነት ነው የሚሸጧቸው፣ ለውጭዎች ማለት ነው እና ከብቶችን አርደው ነው የሚበሏቸው። እንግዲህ እየተመለከታችሁ ነው። አሁን እንግዲህ ወፖሊሶችም ዛል ወታደሮች መከላከያ ለመጠበቅ አስቸጋሪ ስለሆነ እዛው ያሉትን ማህበረሰብ በማሳጠቅ አመቹን አመቺ የሆነ ሚና እንጫወታለን ብለዋል ማለት ነው። በመጀመሪያ የሱዳን ጦር ከሁለት አመት ጦርነት በኋላ ቤተ መንግስቱን መልሶ ተቆጣጠረ። እንግዲህ የሱዳን ጦር ተፋላሚውን የሱዳን ፈጥኖ ደራሽ ኃይል በማሸነፍ ከሁለት አመት ጦርነት በኋላ ካርቱም የሚገኘውን ፕሬዝዳንታዊ ቤተ መንግስት መልሶ መቆጣጠሩን ወታደራዊ መሪዎች ገለጹ። በደስታ የተሞሉ ወታደሮች ጠመንጃቸውን ሲያወዛውዙ፣ ሲጮሁ እንዲሁም ተንበርክከው ሲጸልዩ በማህበራዊ ሚዲያ የተጋሩ የቢቢሲ ያረጋገጣቸው ቪዲዮዎች አሳይተዋል። በፈጥኖ ደራሽ ኃይሉ ተሸንፎ ከመዲናዋ የተባረሮ የነበረው የሱዳን ጦር ከሁለት አመት በኋላ መዲናዋን ካርቱምን መልሶ ለመቆጣጠር የተቃረበ ይመስላል። የሱዳን ፈጥኖ ደራሽ ኃይል እስካሁን አስተያየት አልሰጠም። የጦሩ ቃል አቀባይ ነቢል አብደላህ ቤተመንግ በመንግስታዊ የቴሌቪዥን እንደ እንደተናገሩት ሰራዊታቸው በማዕከላዊ ካርቱም የሚገኘውን ቤተ መንግስት እና ሚኒስቴር መስሪያ ቤቶችን መቆጣጠሩን ነው የገለጸው። ሰራዊታችን የጠላት ተዋጊዎችን ድባቅ በመምታት ከፍተኛ መጠን ያሉ የጦር መሳሪያዎችን ማርኳል ብሏል ቃል አቀባዩ። ካርቱም ለበርካቶች ህይወት መቀጠፍ የሆነው የሀገሪቱ እርስ በርስ የደም አፋሳጅ ጦርነት ከሁለት አመት በፊት ተጀመረ። እንዲሁም ከፍተኛ ተፋላሚዎችን የተካሄዱበት ናት። ጦርነቱ የተጀመረበት ጊዜ ጀምሮ ፈጥኖ ድራሽ ኃይሉ አብዛኛውን የካርቱምን ክፍል እንዲሁም የሱዳንን ማህበራዊ ክፍል ተቆጣጥሮ ቆይተዋል። የሱዳን ጦር ተፋላሚዎች ካርቱምን ማስመለስ ትልቅ ድል እንደሆነም በግጭቱ ወሳኝ ምዕራፍ ነው። ተጦሩ ከቅርብ ሳምንት ወዲህ በማዕከላዊ ሱዳን አንዳንድ ድሎች አስመዝግቧል። ሐሙስ እለት ሪፐብሊካን መንግስት አቅርባ የሰው አልባ አውሮፕላኖችና የአየር ጥቃት መንዳታዎችን ማስከተላቸውን የአይን ማኞች ተናግረዋል። የፈጥኖ ድራሽ ኃይሉ አዛዥ መሀመድ ሀምዳን ዳጋሎ ሂማቲ ቅዳሜ እለት በቪዲዮ ባስተላለፉት መልእክት በሰራዊታቸው ቁጥጥር ስን የነበሩ የፕሬዝዳንታዊ ቤተ መንግስትና አካባቢውን ለመከላከል ቃል ገብተው ነበር። በተለያዩ የሰሜን ከተሞች ተጨማሪ ጥቃቶች ሊኖሩ እንደሚችሉ አስጠንቅቀዋል። ተፋላሚ ኃይሎች ስትራቴጂያዊ ቦታቸውን ለመቆጣጠር በሚል በውጊያ እንቀጥላለን ማለታቸውን ተከትሎ በርካታ የሰላም ጥሪ ጥረቶች ፍሬ ሊያፈሩ አልቻሉም። ጦርነቱ በዓለማችን ላይ ከፍተኛውን የሰብአዊ ቀውስ ማስከተሉን የተባበሩት መንግስታት ድርጅት ያስታወቀ ሲሆን ጦሩም ይሁን ፈጥኖ ደራሽ ኃይሉ ሰፋ ያሉ ሰብአዊ መብት ረገጣዎች ፈጽሟል ተብሎ ይከሰሳሉ። እንግዲህ እንደሚታወቀው የሱዳን ፈጥኖ ደራሽ ኃይል በአማጽያን ኃይሉ ተመቶ የ ቤተ መንግስቱን ለቆ ወጧል። እንግዲህ አሁን ላይ ሱዳን ሱዳን ላይ ያለው ችግር በጣም አሳሳቢ ላይ ደረጃ ደርሰዋል ሲሉም የተባበሩት መንግስታት ድርጅት በመግለጫቸው ላይ አስፍረዋል። በመቀጠልም ኬፍሲ እንግዲህ ኬፍሲ ማለት ኬንታክ ፍራይድ ቺክን ይባላል። እና ይህ የፋስት ፉድ ተቋም የሰው ስጋ ነው እያበላ ያለው። ኬፍሲ አዲስ ማስታወቂያ ሰርቷል፣ ወይም ማስታወቂያው ዓለምን እያነጋገረ ነው ያለው። ይህ ማስታወቂያ ዓለምን እያነጋገረ ነው ያለው እና ምንድነው? ይሄ ማስታወቂያ ስለ ኢሉሚናቲዎች ወይም ደግሞ በነ ኢሉሚናቲዎች ትእዛዝ ብሊቪድ ኢን ችክን የሚል ማስታወቂያ ሰርቶ እንግዲህ ይለቋል። ያው እንግዲህ ማስታወቂያውን ዩቲዩብ ላይ የምታገኙታላችሁ። በጣም የሚገርም ማስታወቂያ ነው። እንግዲህ እነ ማክዶናልድ፣ እነ ሮናልድ ማክሎላንድ ተጨምሮ እንግዲህ የዚህ ማስታወቂያ መጨረሻ ላይ የሚገኘው ፎቶ ላይ የዩቲዩብ አካውንት ላይ ዛጋ ብሊቭ ፓርት ቱ የሚል አለ። ዛጋ ታገኙታላችሁ ማስታወቂያውን። እንግዲህ ምንድ ነው ብሊቭን ችክን ብለው በጎልደን መሳይ እንቁላል ነው እንግዲህ እያስነገረ ያለው። ሳይንቲስቶች አዲስ መረጃ ይዘው ወጥተዋል። እንግዲህ ሳይንቲስቶች ዝም ያሉት እነ ቢልጌትስ አብረው የሚሰሩት ምንድ ነው የሰው ልጅ የሰውን ስጋ መብላት አለበት ብለው ነው እየተናገሩ ያሉት ምንድ ነው ለክላይሜት ቼንጅ ክላይሜት ቼንጅ እንዲመጣ እንግዲህ ኒውዮርክ ፖስት የሚዞት እንደወጣ የስዊድሽ ሳይንቲስቶች ናቸው እንደዚህ ያሉት። የሰው ልጅ የሰውን ስጋ መብላት አለበት ለክላይሜት ቼንጁ እንዲመጣ ማን ብለው ነው እንግዲህ ዝም ያሉትን ዝም ያሏቸው እነ ኬፍሲ እነ ማክዶናልድን እነዚህ ፋስት ፉድ ተቋማትን ዝም የተባሉት በዛ ምክንያት ነው እየተባል ነው ያለው፣ መረጃዎች እንደደረሱን እና ይህ ፋስት ይህ ኬፍሲ የሚባለው እንግዲህ ከዚህ በፊት ዲያብሎ የተሰኘ ግሩፕ ጋር አብሮ ሲሰራ ነበር። ዲያብሎ እንግዲህ ምስሉ ላይ እንደምትመለከቱት የዲያብሎ አርማ የዲያብሎስ አርማ ያለበት ነው። እነ ማዘርስ ዴይሊ በመባል የሊሊን ምስል ማዘርስ ሊሊ ዌልካም ሊሊ ብሎ የሊሊ ምስል በማዘ የሰይጣኒዝም ወይም የኢሉሚናቲን ስራ በማራመድ ላይ ያለ ተቋም ነው ኬፍሲ። እንደምትመለከቱት እንግዲህ ማዘርስ ዴይ ብሎ ማስታወቂያ ሁሉ ሰርቶ መጠጫው ላይ በርገሩ ላይ ምናምን እና ይህ እንግዲህ ኬፍሲ ተቋም ነው። አሁን እየደረሰ መረጃ ነውና በጣም ትልቅ ትልቅ መሰሪ ስራ እየሰሩ ነው ያሉት እና አትብሉ።